ሰላም ወንድሜ፣ ዛሬ ምናልባትም ከዚህ በፊት ሰምተው በማታውቀው መንገድ ግንኙነቶችን የምንመለከትበትን መነጽር እንቀይራለን። ከዚህ በፊት ሴቶችን እንዴት ታገኛለህ የሚሉ ብዙ ቪዲዮዎችን አይተ ሊሆን ይችላል። እኔ ዛሬ ልነግርህ የመጣሁት ያንን አይደለም። እኔ ልነግርህ የመጣሁት አንዴ ከተረዳኸው ከዚህ በኋላ በግንኙነት ውስጥ ግራ መጋባትን የሚያጠፋልህን ምናልባትም መጀመሪያ ላይ ሊያምህ የሚችል ግን ወሳኝ እውነትን ነው። እነዚህ እውነታዎች በግል ስሜት ላይ የተመሠረቱ ሳይሆኑ በሺዎች በሚቆጠሩ ጥናቶች በዝግመተ ለውጥ ስነ ልቦናና በማህበራዊ ዳይናሚክስ ላይ የተደገፉ ናቸው። ብዙ ወንዶች እነዚህን እውነታዎች ማየት አይፈልጉም። ለምን ካልክ፣ ምክንያቱ ደግሞ የምናምናቸውን የፍቅር ተረቶች በሙሉ ይገዳደራሉና ነው። ግን አንተ የተለየህ ነህ። እዚህ የመጣኸው እውነትን ፍለጋ ነው። ስለዚህ እስክሪፕቶና ወረቀትን ያዝ፣ ምክንያቱም አሁን የምነግርህ አስር ነጥቦች ህይወትን ይቀይሩታል። አንደኛ አብዛኞቹ ሴቶች ትኩረታቸው በራሳቸው ላይ ነው። ሁሉም ሴቶች ራስ ወዳድ ናቸው እያልኩ አይደለም። ይህንን በደንብ አስተውል። እኔ የምልህ ከስነ ልቦና አንጻር የሴት ተፈጥሯዊ የአስተሳሰብ ማዕከል እሷ ራሷ ነች። የእሷ ስሜት፣ የእሷ ደህንነት፣ የእሷ ምቾት። በዝግመተ ለውጥ ሂደት ውስጥ የሴት ዋናው ባዮሎጂካል ግዴታ ራሷንና ምናልባትም ለወደፊቱ ልጆቿን መጠበቅ ነው። ይህ ማለት ምን ማለት ነው? ይህ ማለት አንተ እንደ ወንድ ፍላጎቶችህን ከእሷ ፍላጎት በታች ስታስቀምጥ እሷ ያንን እንደ ፍቅር ሳይሆን እንደ መደበኛ ነው የምትወስደው። ብዙ ወንዶች እኔ የማደርግላትን ያህል እሷ አታደርግልኝም ብለው ያማርራሉ። እውነታው ይሄ ነው ወንድሜ፣ እሷ ያንተን ያህል እንድታደርግልህ አትጠብቅ። እሷ የምትጠብቀው አንተ ለእሷ እንድታደርግ ነው። በስነ ልቦና ሶሊፕሲዝም የሚባል ቃል አለ። በጥሬው እኔ ብቻ ነኝ ያለሁት ማለት ባይሆንም በዚህ አውድ ግን ዓለምን የምትተረጉመው በራሷ ስሜትና ተሞክሮ ብቻ ነው። አንድ ምሳሌ ልስጥ። አስበው ከሆነ ሴቶች በሚያወሩበት ጊዜ እኔ እንደዚህ ተሰማኝ፣ ይሄ ነገር እኔን እንዲህ አደረገኝ የሚሉትን ቃላት በብዛት ይጠቀማሉ። ወንዶች ደግሞ ነገሩ እንዲህ ነው፣ እውነታው ይሄ ነው ብለው በሐሳብ ላይ ያተኩራሉ። አንተ ለእሷ አንድን ችግር ለመፍታት ስትሞክር እሷ የምትፈልገው ችግሩ እንዲፈታ ሳይሆን በችግሩ ምክንያት እሷ የተሰማትን ስሜት አንተ እንድትረዳላትና እንድታረጋጋት ነው። አንተ ትኩረትህ ችግሩ ላይ ነው፣ እሷ ትኩረቷ ራሷ ላይ ነው። ይህንን ስትረዳ ለምን ሁሌም እንደማትስማሙ ይገባሃል። ሁለተኛ፣ የማያቋርጥ ማማረር መጨረሷን ያሳያል። እዚህ ጋር አብዛኞቹ ወንዶች የሚስቱት ትልቅ ስተት አለ። እሷ በትንሽ በትልቁ ስታማርር፣ ለምሳሌ እንዴት ጫማህን እዚህ ታደርጋለህ፣ ለምን ቆሻሻውን አላወጣህም ስትል፣ አንተ ትኩረት የምትሰጠው ጫማው ወይም ቆሻሻው ላይ ነው። ችግሩ በፍጹም ይህ አይደለም። በግንኙነት ስነልቦና ውስጥ ዶክተር ጆን ጎትማን አራቱ ፈረሶች ብለው የሚጠሯቸው የግንኙነት ማብቂያ ምልክቶች አሉ። ከነዚህም አንዱ ንቀት ሲሆን፣ ሌላኛው ደግሞ ትችት ነው። መጀመሪያ ላይ የነበረው አድናቆት ሲጠፋ፣ እሷ የምታየው ነገር ሁሉ ስህተት እየሆነባት ይመጣል። ይህ ማማረር እባክህን ተስተካከል የሚል ልመና ሳይሆን ላንተ የነበረኝ ክብር እየሞተ ነው የምትልበት የመጨረሻ የጭንቀት ጥሪዋ ነው። ለምሳሌ ከዚህ በፊት ተወዶ የነበረውን ቀልድህን ስትቀልድ አሁን ግን አይኗን ብታሽከረክር ወይም ደግሞ በግድ ፈገግ ብላ ዝም ብትል ይሄ አንዱ ማሳያ ነው። ከዚህ በፊት ታደንቀው የነበረውን የአለባበስ ስታይልህን ይሄ ፍጹም አይመጥንህም ማለት ከጀመረች ይሄ ሌላኛው ማሳያ ነው ነገሮቹ አይደሉም ችግሩ ችግሩ በአእምሮዋ ውስጥ አንተን ያስቀመጠችበት የዋጋ መደርደሪያ ዝቅ እያለ መምጣቱን ነው ማማረሩ ሲበዛ እሷ በስሜት ሻንጣዋን ጠቅልላ ጨርሳለች የምትጠብቀው በአካል የምትወጣበትን ቀን ብቻ ነው ሶስተኛ ሴቶች ብቻቸውን መሆን ይከብዳቸዋል በዘመናችን ወንድ አያስፈልገኝም እኔ ጠንካራና ነጻ ሴት ነኝ የሚለው መፈክር በጣም ተስፋፍቷል። ይህን የምትል ሴት አብዛኛውን ጊዜ ራሷን ለማሳመን እየሞከረች ነው። እውነታው ግን ከባዮሎጂ አንጻር ሴቶች ለብቻ መሆንን እንደ ወንዶች መቋቋም አይችሉም። ወንድ ለብቻው ሲሆን ራሱን ሊያገኝ ራሱን ሊገነባ ይችላል። ሴት ለብቻዋ ስትሆን አብዛኛውን ጊዜ የሚሰማት ስሜት ያልተያያዘች ያልተደገፈች መሆንን ነው። በስነ ልቦና አታችመንት ቲዎሪ ወይም የመተሳሰር ንድፈ ሐሳብ መሰረት ሴቶች በተፈጥሯቸው አስተማማኝ ትስስር ወይም ሰኪሩ አታችመንት ይፈልጋሉ። ይህ ማለት ምን ማለት ነው? ስሜታዊ ድጋፍ፣ ደህንነትና አቅጣጫ የሚያሳያት ጠንካራ አጋር ያስፈልጋታል። ወንድ አያስፈልገኝም የምትለው ወንዶች ስላላስፈልጓት ሳይሆን የምትፈልገውን አይነት ጠንካራ ወንድ ስላላገኘች ወይም ባለፈው ግንኙነቷ ክፉኛ ስላዘነች ነው። ለምሳሌ አንዲት ሴት ከግንኙነት እንደወጣች ወዲያውኑ ሌላ ግንኙነት ውስጥ ባትገባም እንኳን ጓደኞቿ ጋር ከልክ በላይ ትጣበቃለች ከሴት ጓደኞቿ ጋር ሆና አብራ መውጣት፣ የማህበራዊ ሚዲያ አጠቃቀም ሁሉ ይጨምራል። ለምን ካልክ ያንን የትስስር ክፍተት በሆነ ነገር መሙላት አለባት? ወንዶች ከግንኙነት ሲወጡ ጅም ሊገቡ ይችላሉ፣ ስራ ላይ ሊያተኩሩ ይችላሉ። ሴቶች ግን ክፍተቱን የሚሞሉት በሌላ ግንኙነት ነው። ከጓደኛ፣ ከቤተሰብ ወይም ከአዲስ ወንድ ጋር ሊሆን ይችላል። ብቸኝነት ለነሱ ከወንዶች የበለጠ ይከብዳቸዋል። አራተኛ፣ ወሰን ካላስቀመጥክ እሷ ያንተን ድንበር ትፈትናለች። ወንድሜ ይህንን በደንብ አዳምጠኝ። ሴቶች በተለይ ጠንካራ ሴቶች የሚማረኩት እሽ ባይ ለሆነ ወንድ አይደለም። የሚማረኩት የራሱ የሆነ አቋም፣ የራሱ የሆነ ህግ እና የማይደራደርበት ወሰን ላለው ወንድ ነው። አንተ መጀመሪያ ላይ እሺ፣ የኔ ፍቅር፣ አንቺ እንዳልሽ ይሁን እያልክ ሁሉንም ነገር ስትፈቅድ፣ እሷ በአንተ ላይ ያላትን ክብር ታጣለች። ይህ በስነ ልቦና ቴስቲንግ ወይም ደግሞ መፈተን ይባላል። እሷ ይሄንን ሆን ብላ እስኪ ልፈት ነው ብላ በድብቁ አምሯ ሳታውቀው ነው የምታደርገው። የምትፈትነው ይሄ ወንድ በእርግጥ ጠንካራ ነው፣ እኔንና ልጆቼን መምራት ይችላል፣ ወይስ ትንሽ ስገፋ ይወድቃል የሚለውን ነው። አንተ ወሰንክን ባላስከበርክ ቁጥር ፈተናውን እየወደክ ነው ማለት ነው። ለምሳሌ ጓደኞችህን ልታገኝና ልትዝናና ስትል እኔን ትተህ እንዴት ትሄዳለህ ብላ ስሜታዊ ስትሆንብህ፣ አንተም እሺ ይቅርታ የኔ ፍቅር ብለህ እቅድህን ከሰረዝክ አንተ ጨዋታውን ተሸንፋል። እሷ በዛች ቅጽበት ደስ ቢላትም በውስጧ ግን ላንተ የነበራት ክብር ይሸረሸራል እኔን ለማስደሰት የራሱን ህይወት የሚተው ወንድ ነገ ሌላ ነገር ሲመጣ ደግሞ እኔንም ይተወኛል ብላ ታስባለች ጠንካራ ወሰን መኖሩ እሷን ለመግፋት ሳይሆን አንተ ማን እንደሆንክ የምታሳይበት መስመር ነው ሴቶች መስመር ያለው ወንድ ይወዳሉ ምክንያቱም ያ መስመር ደህንነት እንዲሰማት ያደርጋታል አምስተኛ ታማኝነቷ ወሰን አለው ለወንዶች ታማኝነት አብዛኛውን ጊዜ በምክንያት ላይ ያልተመሰረተ ወይም አንኮንዲሽናል ነው። ለቡድናቸው፣ ለሀሳባቸው፣ ለሚወዷት ሴት እስከ መጨረሻው ታማኝ ይሆናሉ። ለሴቶች ግን ታማኝነት አብዛኛውን ጊዜ ሁኔታዊ ወይም ኮንዲሽናል ነው። ይህንን ስልህ እንድትደነግጥ አልፈለግም። በማህበራዊ ስነ ልቦና ሶሻል ኤክስቼንጅ ቲዎሪ ወይም የማህበራዊ ልውውጥ እንድፋ ሀሳብ የሚባል ነገር አለ። ይህ ማለት ሰዎች በግንኙነት ውስጥ የሚቆዩት ከግንኙነቱ የሚያገኙት ጥቅም ከሚከፍሉት ዋጋ ሲበልጥ ነው። ለሴቶች ይህ ጥቅም በአብዛኛው ስሜታዊና ደህንነታዊ ነው። አንተ ለእሷ የምትሰጣት ስሜት፣ መደሰት፣ መረጋጋት፣ ደህንነት የመሳሰሉት መቀነስ ሲጀምር ወይም ሌላ ሰው ከዚህ የተሻለ ስሜት ሊሰጣት እንደሚችል ስታስብ፣ የእሷ ታማኝነት መጀመሪያ ይሟሻል፣ ከዚያም ይጠፋል። ብዙ ወንዶች እንዴት የአምስት ዓመት ፍቅራችንን ረስታ ትሄዳለች ብለው ይጠይቃሉ። እሷ የረሳችው የአምስት ዓመቱን አይደለም። እሷ ትኩረት ያደረገችው አሁን ያለው ግንኙነት ፍላጎቷን እያሟላ አለመሆኑ ላይ ነው የወንድ ታማኝነት ያለፈውን ያከብራል የሴት ታማኝነት የአሁኑንና የወደፊቱን ዋስትና ይፈልጋል እሷ የምትቆየው ግንኙነቱ ለራሷ የሚሰጠው ጥቅም እስካለ ድረስ ነው ስድስተኛ ልቅነት አብዛኛውን ጊዜ የእውቅና ጩኸት ነው ከአንድ ወንድ ወደ ሌላው ወንድ የምትዘል ሴትን ሲያይ አብዛኛው ወንድ በቃ ደስታ ፈላጊ ነች ብሎ ያስባል እውነታው ግን ከዚህ የጠለቀ ነው አብዛኛውን ጊዜ ይህ ባህሪ ከደስታ ፍለጋ ይልቅ ከጥልቅ ሕመም ማስወገድና ከእውቅና ጋር የሚመጣ ነው። ብዙውን ጊዜ ስር መሰረቱ ልጅነት ላይ ነው። በተለይ ፋዘር ውንድ ወይም የአባት ቁስል ካለባት ይህም ማለት ከአባቷ ማግኘት የነበረባትን እውቅና፣ ፍቅርና ጥበቃ ካላገኘች ማለት ነው። ይህንን ክፍተት በሕይወቷ ሙሉ ከሌሎች ወንዶች ለማግኘት ትሞክራለች። ችግሩ የአንድ ወንድ ትኩረት በቂ አይሆንላትም ያንዱን ትኩረት ስታገኝ ለጊዜው ጥሩ ይሰማታል። ነገር ግን ያ ስሜት ሲጠፋ ያንን ክፍተት ለመሙላት ወደ ቀጣዩ ወንድ ትሄዳለች። እሷ የምትፈልገው ወሲብን አይደለም። እሷ የምትፈልገው እኔ ተፈላጊ ነኝ፣ እኔ ዋጋ አለኝ የሚለውን ስሜት ነው። ለምሳሌ በማህበራዊ ሚዲያ ላይ በየቀኑ የተለያዩ ፎቶዎች የምትለጥፍና ከብዙ ወንዶች ጋር የምትታይ ሴት አብዛኛውን ጊዜ በውስጧ የምትፈልገው ጥልቅ የሆነና እውነተኛ የሆነ አንድ ግንኙነት ነው። ነገር ግን ያንን እንዴት ማግኘት እንዳለባት ስለማታውቅ በቀላሉ በሚገኘው ጊዜያዊ ትኩረት ትተከዋለች። ይህ ባህሪ የጥንካሬ ምልክት ሳይሆን የጥልቅ ስብራት ምልክት ነው። ሰባተኛ ተጽዕኖ ለመፍጠር ከእናትህ ጋር ትወዳደራለች። ይሄ በጣም ወሳኙ ነጥብ ነው። ብዙ ትዳሮችንም ያፈርሳል። በደንብ አዳምጠኝ። አንዲት ሴት ወደ ህይወት ስትመጣ፣ በተለይ ከእናትህ ጋር ጥሩ ግንኙነት ካለ ድብቁ የአእምሮ ክፍሏ ጦርነት ይጀምራል። ይህ ጦርነት በህይወቱ ውስጥ ቁጥር አንድ ሴት ማናት የሚል ጦርነት ነው። እሷ ለእናትህ በጣም ደግ ልትሆን ትችላለች፣ ልታከብራት ትችላለች። ነገር ግን በውስጧ ያንተ ትልቁ ትኩረት፣ ያንተ ትልቁ ታማኝነት፣ ያንተ ትልቁ ስሜታዊ ድጋፍ ለእሷ እንዲሆን ትፈልጋለች። ይሄ ተፈጥሯዊ ነው። እሷ አዲስ ቤተሰብ ከአንተ ጋር እየመሰረተች ነው። ስለዚህ ያንተን ሙሉ ትኩረት ትፈልጋለች። ወጥመዱ እዚህ ጋር ነው። ገና ግንኙነቱ እንደተጀመረ በእናትህና በእሷ መካከል በሚፈጠር ትንሽ አለመግባባት አንተ የእናትህን ሳይሆን የእሷን ጎን ካያስክ ወይም ደግሞ እናትህን ለእሷ ስትል ችላ ካልክ፣ እሷ ለአጭር ጊዜ ደስ ይላታል። ነገር ግን በረጅም ጊዜ ለአንተ ያላትን ክብር ታጣለች። ለምን? ምክንያቱም የራሱን እናት ያሳደገችውን ሴት ለእኔ ሲል የጣለ ወንድ ነገ እኔንም ለሌላ ሴት ሲል ይጥለኛል የሚል ስሌት አእምሮዋ ውስጥ ይቀመጣል። እሷ የምትፈልገው ከእናቱ ጋር የሚያወዳድራት ወንድ ሳይሆን በእናቱና በእሷ መካከል ያለውን ሚዛን በብልሃት መጠበቅ የሚችል ሁለቱንም የሚያከብር ግን የመጨረሻ ውሳኔ የራሱ የሆነ ጠንካራ ወንድን ነው። ስምንተኛ የቤት እንስሳትን የሚያሳድጉ ሴቶች አብዛኛውን ጊዜ ብቸኝነታቸውን እየደበቁ ነው። በዘመናችን በምዕራቡ ዓለምም ሆነ በአገራችን እየተስፋፋ የመጣ ነገር ነው። አንዲት ሴት ፍቅሯን በሙሉ ለቤት እንስሳት በተለይም ለውሻና ለድመት ስትሰጥ ስታይ፣ ይህ ከእንስሳት ፍቅር በላይ የሆነ ትርጉም አለው። ይህ ብዙ ጊዜ ቦታውን የሳተ የማሳደግ ወይም የመንከባከብ ተፈጥሯዊ ስሜት ነው። ሴቶች በተፈጥሯቸው የመንከባከብና የማሳደግ ጥልቅ ፍላጎት አላቸው። ይህ ፍላጎት በዋነኝነት ለልጆቻቸውና ለአጋራቸው ነው። ነገር ግን በዘመናዊው ዓለም ግንኙነቶች አስቸጋሪ ሲሆኑ፣ ወንዶች ላይ እምነት ሲጠፋ፣ ወይም ደግሞ የምትፈልገው አይነት ቤተሰብ መመስረት ሳትችል ስትቀር ያ የመንከባከብ ስሜት መውጫ ያጣል። ስለዚህ ያን ሁሉ ስሜት፣ ያንን ሁሉ ፍቅር ለቁጥጥር በሚመችና መቼም የማይከዳት ፍጡር ላይ ታፈሷለች። ይሄውም ውሻ ነው። ውሻው ከወንድ የምትፈልገውን ታማኝነትና ፍቅር ያለምንም ድራማ ይሰጣታል። የውሻው አሳዳጊና ተንከባካቢ በመሆኗ ከወንዶች ጋር በነበራት ግንኙነት ያጋጠማትን ብስጭት የምትሸፍንበትና ያንን የስሜት ክፍተት የምትሞላበት አስተማማኝ መንገድ ይሆናል። ይህ በራሱ ችግር ባይኖረውም ከስር ያለውን እውነተኛ የብቸኝነትና ያልተሟላ የግንኙነት ፍላጎት አመላካች ነው። ዘጠነኛ የምትቆየው አንተን መተካት በማትችልበት ጊዜ ብቻ ነው። ይሄ ምናልባት ከሁሉም በላይ ሊያምህ የሚችል እውነት ነው፣ ግን ደግሞ ከሁሉም በላይ ነፃ የሚያወጣህ እውነት ነው። በደንብ ስማኝ። አንዲት ሴት ካንተ ጋር የምትቆየው ስለምትወድ ብቻ አይደለም። የምትቆየው ካንተ የተሻለ አማራጭ እንደሌላት ስለምታምን ነው። ይህንን በዝግመተ ለውጥ ስነ ልቦና ሃይፐርጋሚ ይሉታል። ሴቶች በተፈጥሯቸው ከነሱ ጋር እኩል የሆነ ወይም ከነሱ የተሻለ በደረጃ፣ በመልክ፣ በገንዘብ ወይም በጥንካሬ የሆነን ወንድ ይፈልጋሉ። ይህ መጥፎ ነገር አይደለም። ለራሷና ለልጆቿ የተሻለውን ህይወት የማፈላለግ ተፈጥሯዊ ግፊት ነው። ችግሩ የሚመጣው እዚህ ጋር ነው። አንተ እንደ ወንድ ራስን ማሳደግ ስታቆም፣ ማለትም ጅም መስራት ስታቆም፣ ማንበብ ስታቆም፣ ስለ ወደፊት ማሰብ ስታቆም፣ እሷን አግኝቻለሁ ብለህ ስትዘናጋ፣ ያኔ በአይኗ ውስጥ ያንተ ዋጋ ይቀንሳል። ዋጋ ሲቀንስ እሷ በግልጽ የሚሆን በድብቅ ከአንተ የተሻሉ አማራጮችን ማየት ትጀምራለች። እሷን እንድትቆይ ማድረግ የምትችለው በማሰር በመቆጣጠር ወይም ደግሞ በመለመን አይደለም። እሷን እንድትቆይ ማድረግ የምትችለው አንተ ራስህን በሁሉም መስክ፣ በገንዘብ፣ በአካል፣ በአእምሮ የማትተካ ወንድ በማድረግ ነው። አንተ በራስህ ዓላማ ላይ ስታተኩር፣ በራስ መተማመንህ ሲጨምር፣ ያኔ እሷ ከአንተ ጋር መቆየት ትፈልጋለች። ለምን? ምክንያቱም አንተን መተው ለእሷ ትልቅ ኪሳራ ይሆንባታል ያኔ ከነጉድለትን ብትሆን ትይዛለች አስረኛ ክብሯ ወይም ዋጋዋ የተመሰረተው በምታገኘው ትኩረት ላይ ነው ለአንድ ወንድ የራሱ ዋጋ የሚመነጨው ከውስጥ ነው ከስኬቱ ከፈጠረው ነገር ካሸነፋቸው ተግዳሮቶች እኔ ይህንን አድርጊያለሁ ስለዚህ ዋጋ አለኝ ብሎ ያስባል ለብዙ ሴቶች ዋጋቸው የሚመነጨው ከውጭ ነው ከሚያገኙት ትኩረትና እውቅና አንዲት ሴት ቆንጆ ነሽ ስትባል ስትደነቅ ወንዶች ሲመለከቷት ያኔ ዋጋ እንዳላት ተፈላጊ እንደሆነች ይሰማታል ትኩረት ስታጣ ችላ ስትባል ያኔ እንደማትታይ ዋጋ እንደሌላት ይሰማታል ለዚህ ነው ማህበራዊ ሚዲያ በሴቶች ላይ ትልቅ ተጽዕኖ የፈጠረው እያንዳንዱ ላይክ እያንዳንዱ ኮሜንት አዎ አንቺ ዋጋ አለሽ የሚል ጊዜያዊ መርፌ ነው ይህንን ማወቅ ያለብህ ለምንድን ነው ምክንያቱም አንተ የእሷ ዋነኛ የትኩረት ምንጭ መሆን አለብህ ነገር ግን አንተ ብቸኛው መሆን የለብህም ወጥመዱ ይሄ ነው አንተ ትኩረትህን ሙሉ በሙሉ ስትነፍጋት ያንን ትኩረት ከሌላ ቦታ መፈለግ ትጀምራለች። በሌላ በኩል ትኩረትህን በሙሉ ለእሷ ከሰጠህ ያ ትኩረትህ ዋጋ ያጣል፣ እሷም በቃ አግኝቸዋለሁ ብላ ላንተ ያላትን መስህብ ታጣለች። ሚዛኑ እሷ ያንተ ንግሥት እንደሆነች እንዲሰማት ማድረግ ነገር ግን በተመሳሳይ ጊዜ ያንተ ዋነኛ ትኩረት የራስህ ዓላማ እንደሆነ ማሳየት ነው። ያኔ የአንተን ትኩረት ለማግኘት ሁሌም ትጥራለች። በአጠቃላይ እነዚህ አስር እውነታዎች ምናልባት ለማዋጥ ይከብዱ ይሆናል የዚህ ቪዲዮ አላማ ሴቶችን ማጥላላት አይደለም በፍጹም አላማው አንተ እንደ ወንድ የምትኖረው ፊልም ውስጥ ሳይሆን በእውነተኛው አለም ውስጥ መሆኑን እንድትረዳ ነው እነዚህን እውነታዎች ስትረዳ መቆጣት የለብህም ይልቁንስ ጨዋታው ይሄ ከሆነ እኔ እንዴት ነው ጨዋታውን በብልጠት መጫወት የምችለው ብለህ ራስን ጠይቅ መልሱ ራስን በመገንባት ላይ ነው በአላማህ ላይ በማተኮር ላይ ነው ጠንካራ ወሰን በማበጀት ላይ ነው። እነዚህን መርሆዎች ስትተገብር ግራ መጋባትህ ይጠፋል። ሴቶች ለምን አደረጉት ብለህ መደናገጥ ታቆማለህ። ይልቁንስ ባህሪያቸውን ትረዳለህ፣ የሚሆነውን ትጠብቃለህ። እናም አንተ ግንኙነቱን በአግባቡ መምራት ትጀምራለህ።